ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 6 2017 ዓ.ም የረፋድ ዜናዎችን ይዘነላችሁ ቀርበናል። እኛና ቤተሰቦቻችን እየተጉላላን ነው ሲሉ አቶ ክርስቲያን ታደለ ተናግረዋል። በአቶ ዮሐንስ ቧያሌው መዝገብ የተከሰሱ የአማራ ተወላጆች ችሎት ቀርበዋል። በጎጃም እና ወሎ ቀጠናዎች እየተካሄደ ያለው ውጊያና የአደረጃጀት ስራ ተጠናክሮ እንደቀጠለ ነው። ደሴ ውጥረት ውስጥ ገብታለች። ጦሩ ተሰማርቷል። ሚሊሻው ተሸብሯል። ፋኖ ወደ ከተማዋ ይገባል በሚልም የብልጽግና ኃይል ተሸብሯል። በስፋት ዳሰነዋል።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 ታላቅ የሰብአዊ ድጋፍ መድረክ በዲኤምቪ ኤፕሪል 5 2025 ማንነቱ መገደያው አበርክቶ መሳደጃው የሆነው የአማራ ህዝብ ታሪክ ይቅር የማይለው ግፍ እየተፈጸመበት ነው። ይህ ግፍም ሕይወትና ንብረቱን እያሳጣው ነው። ታዲያ ቤቱ ለነደደው አርሶ አደር፣ አስኳላ ቤቱን ላጣው ተማሪ፣ ጦር ለታወጀበት አገር ሰሪ የወገን እጅ አያጥርም። ትናንት አርሶ ያበላን ገበሬ ሰብሉ በከባድ መሳሪያ ውድሟልና ዛሬን እንዲሻገር የእኛን ድጋፍ ይፈልጋል። በመሆኑም በዋሽንግተን ዲሲና አካባቢው ታላቅ የገቢ ማሰባሰቢያ ዝግጅት ተሰናድቷል። በመርሃ ግብሩ በጦርነቱ ለተጎዱ ወገኖች ከገቢ ማሰባሰብ ጎን ለጎን በወቅታዊ የአማራ ትግል አካሄድ ላይ ውይይት ይካሄዳል። የጊዜያዊ የሀብት አሰባሳቢ ኮሚቴው የማጠቃለያ ዝግጅቱን ያቀርባል። የፋኖ መሪዎችም ከመሬት ላይ ሀሳባቸውን ይዘው ይገኛሉ። ኑ፣ በአማራ ጉዳይ የተወያየን፣ ወገኖቻችንን ደግፍ። ኤፕሪል 5 2025 በዲኤምቪ እኛና ቤተሰቦቻችን እየተጉላላን ነው ሲሉ አቶ ክርስቲያን ታደለ ተናገሩ። በግፍ ስር ላይ የሚገኙ በነ አቶ ዮሐንስ ቧያሌውና በነ ቴዎድሮስ ጣምራይ መዝገብ የተከሰሱት የህሊና የፖለቲካና የማንነት እስረኞች በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ዛሬ መጋቢት አምስት 2017 ቀርበዋል። የነ አቶ ዮሐንስ ቧያሌው መዝገቡ የተቀጠረው አቃቢ ህግ አሉኝ ያላቸውን አንድ ምስክሮች ከመጋቢት አምስት 2017 እስከ መጋቢት 12 2017 ቀደም ሲል በተሰጠው ቀጠሮ መሰረት እንዲከናወን በሚል ነበር። አቃቢ ህግም በ ከ ከሰዓት በኋላ በነበረው ችሎት ሁለት ምስክሮች ማቅረቡን ስምንት ምስክሮች ደግሞ ከአማራና ከደቡብ ምዕራብ ኢትዮጵያ እየመጡ በጉዞ ላይ መሆናቸውን ለፍርድ ቤቱ አስታውቀዋል። ይሁን እንጂ ተከሳሾች ተሟልተው መገኘት ባለመቻላቸው ምስክሮች በሁሉም ላይ የሚመሰክሩ በመሆናቸውና ይህንንም የስነ ስርዓት ህግ ድጋፍ አለኝ በማለት የምስክር ማሰማት ሂደቱ ከማከናወን ይልቅ ተለዋጭ ቀጠሮ እንዲሰጠው ጠይቀዋል። ይህንን ተከትሎም ተከሳሾች ለረጅም ጊዜ በግፍ እስር ላይ የሚገኙ መሆናቸውን በመግለጽ የተሰማቸውን ቅሬታ አቅርበዋል። ከተከሳሾች መካከልም አቶ ዮሐንስ ቧያሌው ከተከሳሽ በላይ አዳሙ ፍርድ ቤት የቀሩት በልብ ህመም ምክንያት ነው። በበቂ ምክንያትም የቀሩ ስለሆነ ፍርድ ቤቱ የምስክርነት ሂደቱን ባያቋርጠው ጥሩ ነው ብለዋል። በተጨማሪም የስነ ስርዓት ህጉን ፍትህን ለማውሰብሰብ ሳይሆን ለማሳለጥ ብንጠቀምበት ጥሩ ነው ሲሉ ተደምጠዋል። አቶ ክርስቲያን ታደለ በበኩላቸው የምስክርነት ሂደቱ እንደማይቀጥል እየታወቀ እኛና ቤተሰቦቻችን እንድንጉላላ መደረጉ በጣም አሳዛኝና ቅንነት የጎደለው ተግባር መሆኑን በማንሳት አቃቤ ህግን ወርፈዋል። የፌዴራሉ ከፍተኛ ፍርድ ቤት አቃቤ ህግ የጠየቀው የስነስርዓት ህጉን ጠቅሶ ስለሆነ እና ምስክሮች በሁሉም ተከሳሾች ላይ ነው የሚመሰክሩት ስላለ ችሎቱን በስነ ስርዓት ህጉ መሰረት ተከሳሾቹ ተሟልተው ቀርበው እንዲሰሙ በሚል ለመጋቢት ስምንት 2017 ተለዋጭ ቀጠሮ ሰጥቷል። ይህ በእንዲህ እንዳለ መሀል አዲስ አበባ ከተማ ላይ ያለው የማዕከላዊ ማጎሪያ እና ማሰቃያ ቤት ዛሬም በተለይ ለአማራዎች በሩ አልተዘጋም። ምድራዊ ሲኦል ሆኖም ቀጥሏል። በፌዴራል ፖሊስ ወንጀል ምርመራ ቢሮ ሜክሲኮ በማንነታቸው ብቻ ለሳምንታት በግፍ ከሚታሰሩና አንዳንዶችም ክስ ከተመሰረተባቸው በኋላ ወደ አዲስ አበባ ፖሊስ ኮሚሽን ማዕከላዊ ተወስደው ወስደው በጨለማ ቤት እንዲገቡ ተደርጎ ዳግም አስከፊ የሆነ ምርመራ እየተፈጸመባቸው ነው። እነዚህ ግፍ እየተፈጸመባቸው ያሉት እስረኞች በሜክሲኮ የሰጡትን ቃል እንደገና አሻሽለው በሚፈልጉት ወይም ራሳቸውን ለመወንጀል በሚያስችል መልኩ ተገደው እንዲናገሩ እየተደረገ ይገኛል። በጎጃም ና ወሎ ቀጠናዎች እየተካሄደ ያለው ውጊያና የአደረጃጀት ስራ ተጠናክሮ እንደቀጠለ ነው። የአማራ ፋኖ በጎጃም ዘጠነኛ ሳሙኤል አወቀ ክፍለ ጦር አረንዛው ጎንቻ ብርጌድ ከደብረ ወርቅ በመነሳት ወደ ደብረ ገነት የገባውን የአገዛዙ ኃይል በመደምሰስ ወደ ጉንደወይን ከተማ እንዲመለስ አድርገዋል። ቀንጌታ ዩፍታይ ንጉሴ ክፍለ ጦር ቀስተ ደመና ብርጌድ በበኩሉ ደብረ ኤልያስ መሽጎ የተቀመጠውን የአገዛዙን ጦር በጠዋቱ በመግባት ሙትና ቁስለኛ አድርጓል ሲል የአማራ ፋኖ በጎጃም አስታውቋል። ራስ ቢትወደድ መንገሻ አቲከም አምስተኛ ክፍለ ጦር እና ሶስተኛ ጎጃም አገው ምድር ክፍለ ጦር በጋራ ታሪክ መስራታቸውን ድርጅቱ አስታውቋል። በዚህም ማንኩሳ ከተማን በከፊል መቆጣጠር ችለዋል። የአገዛዙ ጦር ማና አቦ የሚባል በዓል ለማስተጓጎል ሌሊት 11 ሰዓት ከቦ ያደረ ቢሆንም ሁለቱ ክፍለ ጦሮች በጋራ በመናበብ በማስለቀቅ በዓሉን ማህበረሰቡ በሰላም እንዲከበር አድርገዋል። በዚያ አውደ ውጊያም ሁለት ምሽግ በመስበር ማንኩሳ ከተማን በከፊል መቆጣጠር ተችሏል። በርካቶችን መደምሰስ ሲቻል ብዙዎችን ቁስለኛ ማድረግ ተችሏል። እንዲሁም በላይ ዘለቀ ስምንተኛ ክፍለ ጦር ሽፈራው ገርባው ብርጌድ ወደ ቀበሌ እንቀሳቀሳለሁ ብሎ ከየደ ውሃ ከተማ የተነሳን ጠላት ከፊሉን በመደምሰስ ቀሪውን በማቁሰል ሬሳውን እያዝረከረከ እንዲመለስ አድርገውታል። በሌላ በኩል በቋሪት ወረዳ ያገዛዙ ተቀራማች ተሿሚዎች የማህበረሰቡን የጤና መድንብር ጨምሮ የወረዳውን በጀት እየተከፋፈሉበት የቅርጫ ቃለ ጉባኤ መገኘቱን በፋኖ የተቋቋመው የወረዳው ጊዜያዊ አስተዳደር አስታውቋል። የዘራፊው ብልጽግና ስርዓት ተሿሚዎች የወረዳውን 1 ሚሊዮን 70 ሺ 70 ብር ያለ አግባብ ተከፋፍለው መብላታቸውን የቅርጫ ቃለ ጉባኤውን ዋቢ በማድረግ የቋሪት ወረዳ ጊዜያዊ አስተዳደር ይፋ አድርጓል። ይህ በእንዲህ እንዳለ የአማራ ፋኖ በወሎ ቤተ አማራ ላስታ አሳምነው ኮር ኃይሉ ከበደ ክፍለ ጦርን ለማጥቃት የተንቀሳቀሰው የአገዛዙ ሰራዊት ተመቶ ተመልሷል ብሏል። የአገዛዙ ጦር ከዋግምራ አስከተማ በመነሳት የፋኖ ኃይሎችን ለማጥቃት ሲንቀሳቀስ ምቆጎ የሚባል ቦታ ላይ የፋኖ ኃይሎች ጠብቀው ፊት ለፊት በመቅጠም መተውታል። ውጊያው ከቀኑ አምስት ሰዓት እስከ ስምንት ሰዓት ድረስ የተደረገ ነበር። ሆኖም ፋኖ ከባድ መሳሪያ ጭኖ የመጣውን ጦር ክፉኛ መቶ ተመልሷል። በደሴ ከተማ ማምሻውን ፋኖ ሰርጎ ገብቷል የሚል መረጃ በመሰራጨቱ በከተማ የሚገኙ የመቶ አምስተኛ ና የመቶ ሰባተኛ አየር ወለድ ኮማንዶ ክፍለ ጦር አባላት ሽብር ውርጥ ገብተዋል ሲል መረብ ሚዲያ ዘግበዋል። በመሆኑም በከተማ ውስጥ በሚገኙ ዋና ዋና አደባባዮች ላይ ቁጥጥር ሲያደርጉ ያመሹ ሲሆን ድሽቃና ብሬን ያጠመዱ ተሽከርካሪዎች በየአደባባዩ ቆመው ይታያሉ ሲሉ የከተማ ነዋሪዎች መግለጻቸውን ዘገባው አመልክተዋል። የዞኑና የከተማ አስተዳደሩ አድማ ብተናና የሚሊሻ አባላት የፖሊስ ተቋማትን ጨምሮ ሌሎች የዞኑ መስሪያ ቤቶችን እንዲጠብቁ በዚህ ምሽት ግዳጅ የተሰጣቸው ሲሆን ፋኖ ቦምብ ሊወረውርብን ይችላል በሚል ስጋት በርካቶች ምደባቸውን ትተው መጥፋታቸው ነው የተነገረው። አንዳንዶቹ ደግሞ ሆዴን አሞኛል፣ ሌላ ሰው ይተካልኝ በሚል ፍቃድ ለመውሰድ አመራሮቻቸውን የጠየቁ ሲሆን ነገር ግን ሌሊት ፋኖ ገፍቶ ከመጣ ውጊያ ሊደረግ ስለሚችል ሁሉም አባል በምድቡ እንዲገኝ የሚል ትዕዛዝ ከዞኑ ኮማንድ ፖስት በመምጣቱ ፍቃድ ሳያገኙ ቀርተዋል ሲል ገልጸዋል። በከተማው አንዳንድ አካባቢዎች ላይ ከምሽቱ ሁለት ሰዓት በኋላ ወደ መስጊድ ሲሄዱ የተገኙ የእስልምና እምነት ተከታዮች በአገዛዙ ወታደሮች ተይዘው ድብደባ እንደተፈጸመባቸው እንደሚኖራቸው ተነግሯል። በከተማዋ መግቢያ መውጫ በሮች በተለይ በጦሳ ተራራ አካባቢ ዙ 23 እና ሞርተር የተጠመደ ሲሆን፣ በተመሳሳይ በወልዲያ መውጫ ባለው ኬላ ብረት ለበስ ተሽከርካሪዎች ተጠምደው መቀመጣቸው ተጠቁመዋል። በተጨማሪም በደሴ ዙሪያ ወረዳ ከማለዳው ጀምሮ እስከ አመሻሹ ከባድ ውጊያ የተደረገ ሲሆን፣ በቁጥር አራት አምቡላንሶች ቁስለኛ ወታደሮችን ሲያመላልሱ መዋላቸውን የአይንማኞች ተናግረዋል። እነ ደብረ ጽዮንን ወደ አዲስ አበባ የላከው ህወሓት አቶ ጌታቸው መቀሌ ቢመጡ ቢሯቸው ከመግባት እንደማያግድ ገለጸ። ዶክተር ደብረ ጽዮን ገብረ ሚካኤል እና ፍስሐ ሀፍተ ጽዮን ትናንት ማምሻውን ከብልጽግና ሰዎች ጋር ለመነጋገር በሚል ወደ አዲስ አበባ ገብተዋል የሚል መረጃ በትግራይ አክቲቪስቶች በኩል በስፋት ተነግሯል። ይሁንና በምን ጉዳይ ላይ ተነጋገሩ፣ ስምምነትስ ላይ ደርሰዋለሁ የሚለው ጉዳይ አልተገለጸም። በሌላ በኩል ደግሞ ከትናንት በስቲያ ማምሻውን ወደ አዲስ አበባ መጥተው ከብልጽግና አመራሮች እና ከጦር አዛዦች ጋር ያወሩት ጄኔራል ታደሰ ወረደ የብልጽግና የጸጥታ ኃይሎች ወደ ትግራይ ክልል የሚገቡበት ምንም አይነት ምክንያት የለም ሲሉ በሰጡት መግለጫ አሳውቀዋል። የፖለቲካ ችግሮቻችንን መፍታት አለመቻላችን በፕሪቶሪያ ስምምነት ላይ አሉታዊ ተጽዕኖ አሳድሯል ብለዋል። ለትግራይ ችግር መፍትሄው ሰላማዊ ትግል ነው ያሉት ጄኔራል ታደሰ የፌዴራል መንግስት አሁን ያጋጠመውን ችግር ለመፍታት ብለው ትግራይ እንደማይገባ ተነግሮኛል ሲል ብልጽግናን ያመኑበትን ንግግር አድርገዋል። የብልጽግናው አገዛዝ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በበኩላቸው ከህዋት የወጣው አንድ አንጃ ከውጭ ኃይሎች ጋር በመሆን የፕሪቶሪያን ስምምነት እየጣሰ ነው ሲሉ በመ ቴክሳስ መንግስታቸው ከህወሃት ጋር ግጭት ውስጥ እንዲገባ ጠቁመዋል። ይህንን አስመልክቶ ዛሬ ማለዳ በእንግሊዝኛ መግለጫ የሰጠው ህወሃት ደግሞ ውሸትን ቢደጋግሙት ወደ እውነት አይለወጥም በሚል ትናንት በአዲስ አበባ የትግራይ ጊዜያዊ አስተዳደር ጌታቸው ረዳና የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ለውጭ ዲፕሎማቶች የሰጡትን ማብራሪያ ዛሬ ባወጣው መግለጫ ተችቷል። በትግራይ ክልል በተለያዩ ጥቂት የአካባቢ መስተዳደሮች ላይ የተወሰዱት እዚህ ግባ የማይባሉ የህግ ማስከበር እርምጃዎች በአቶ ጌታቸው ረዳና በአዲስ አበባ አንዳንድ ከፍተኛ ባለስልጣናት የፕሪቶሪያ ሌላው የጦርነት ማቋረጥ ስምምነት ላይ የተወሰደ ጥቃት ነው ተብሎ በተሳሳተ መንገድ እየተነገረ ነው። ይህም የዓለም አቀፉ ማህበረሰብ ትኩረት በስምምነቱ ዋና ይዘቶች ላይ እንዲያተኩር ለማድረግ ነው ሲል ገልጸዋል። አቶ ጌታቸው ትናንት ለቢቢሲ በሰጡት ቃል በቀጣይ ሳምንት ወደ መቀሌ እመለሳለሁ ብለዋል። የህወሃት ምክትል ሊቀመንበር አቶ አማኒኤል አሰፋ ከሬዮት ሚዲያ ጋር ባደረጉት ቆይታ ደግሞ አቶ ጌታቸው ረዳ ወደ መቀሌ ቢመለሱ ወደ ጽህፈት ቤታቸው እንዲገቡ ትፈቅዳላችሁ ወይ በሚል ለተነሳላቸው ጥያቄ በሰጡት ምላሽ የምንከለክልበት ምክንያት የለም ብለዋል። የጊዜያዊ አስተዳደር ፕሬዚደንትን በሚመለከት ህወሃት በፓርቲ ደረጃ ፕሬዚደንቱን አንስቶ ያው እንዴት መተካት እንዳለበት ከኢትዮጵያ መንግስት ጋር እየተነጋገረ ነው። ከዛ ውጭ የፕሬዚደንት ጽህፈት ቤት አልዘጋ። የፕሬዚደንት ጽህፈት ቤት ውስጥ ሰዎችን አጅቦ ያስገባ። ከወሰን በኋላ እኮ ጌታቸው በፕሬዚደንት ጽህፈት ቤት ገብቶ ይሰራል እና አሁን አዲስ ነገር አልተፈጠረም። አዲስ አበባ ስለሄደ አዲስ አበባ ከመሄዱ በፊት የነበረችውን ቀን እና አሁን አዲስ አበባ ስለሄደ የተለያዩ ነገሮች የሉም። ህጋዊ ስርዓቱን ጠብቀን ከኢትዮጵያ መንግስት ጋር እየተነጋገርን ነው፣ ፕሬዚዳንት እንዲቀየርልን እያደረግን ነው። ከዛ ውጭ የሆነ የጉልበትም ከዛ ውጭ የሆነ ስራም እየሰራን ነው አይደለም እና ለምን በጣም ይህንን ቤት እንደጠየቀኝ አልገባኝም። ይህ በእንዲህ እንዳለ የትግራይ ክልል ነዋሪዎች በፍርሃት ክልሉን ለቀው ለመሸሽ እያሰቡ መሆኑን ኤኤፍፒ ዘግበዋል። አንድ ስሙ እንዳይጠቀስ የፈለገ የመቀሌ ዩኒቨርሲቲ መምህር ለዜና አውታሩ ሲናገር አሁን ህዝቡ ጦርነት ከተቀሰቀሰ ካለፈው የከፋ ሁኔታ ሊያጋጥም ይችላል በሚል ስጋት ላይ ነው ብለዋል። ሌላዋ ነዋሪ ደግሞ ህዝቡ ክልሉን ጥሎ ለመሸሽ ጥረት በማድረግ ላይ መሆኑን ገልጻለች። ምህረት የተባለችው ይህቺ የ27 ዓመት ወጣት ስትናገር ባለፈው ጦርነት ጊዜ በመቀሌ ውስጥ ታሽገን ነበር፣ አሁን ያ እንዲደገም አንፈልግም ብላለች። ጨምራም አሁን ክልሉን ለቀን ለመውጣት ጥረት እያደረግን ነው፣ ነገር ግን የአውሮፕላን ትኬት ለመቁረጥ ስንፈልግ ሰሞኑን ያሉት በረራዎች የሞሉ መሆኑን ለማወቅ ችለናል። ስለዚህም ክልሉን ለመልቀቅ ሌሎች አማራጮችን እየፈለግን ነው በማለት አስረድታ ነዋሪው በፍርሃት ውስጥ እንደሚገኝ ገልጻለች። ይሁንና በመቀሌ ውጥረቱ ከፍተኛ ደረጃ ላይ እንደሚገኝ የጠቀሰው ዘገባው አቶ ሀጎስ የተባሉ የከተማው ነዋሪ የሰጡትን አስተያየት አቅርበዋል። አቶ ሀጎስ በአሁኑ ወቅት የከተማው ነዋሪ ያለውን ገንዘብ ለማውጣት ባንክ ቤት በር ላይ ተሰልፎ እንደሚገኝ ገልጸዋል። ይህም የሆነው ፖለቲካ ፖለቲካው ውጥረቱን ተከትሎ የመሰረታዊ አገልግሎት መቋረጥ ሊከሰት ይችላል በሚል መሆኑን የጠቀሱት አቶ ሀጎስ ነዋሪው ሌላ ጦርነት አይደግፍም፣ ሰልችቶታል ማለታቸውን ኤኤፍፒ ካቀረበው ዘገባ መመልከት ተችሏል። ዘመናዊ ቶዮታ መኪና የሚያሸልመው የዘንድሮ ግራንድ አፍሪካ ሯን በዋሽንግተን ዲሲ ሊካሄድ ነው። ዘመናዊ መኪና የሚያሸልመውና በሺዎች የሚቆጠሩ የዲያስፖራው ማህበረሰብ አባላት እያዓመቱ የሚሳተፉበት የግራንድ አፍሪካ ሯን የ5 ኪሎ ሜትር የመዝናኛ ሩጫ ዝግጅት በመጪው ኦክቶበር በዋሽንግተን ዲሲ ከተማ ለሰባተኛ ዓመት ሊያካሄድ መሆኑ ተገልጿል። እንደ ኢሮፓውያን አቆጣጠር በኦክቶበር 11 በሚካሄደው ዝግጅት ላይ ከሚካፈሉ ተሳታፊዎች መካከል እድለኛ የሆነ ባለ ዕጣ የ2025 ቶዮታ ኮሮላ መኪና በዝግጅቱ ማጠና መጠናቀቂያ ላይ የእጣ መውጣት ስነ ስርዓት ተከናውነው እንደሚሸለም ታውቋል። የመኪና ሽልማቱ አሌክሳንድሪያ ቶዮታ እንደሚቀርብ የወጣው መረጃ የሚጠቁም ሲሆን ታላላቅ አትሌቶችና የኪነ ጥበብ ባለሙያዎች በክብር እንግድነት እንደሚሳተፉም አዘጋጁ ኖቫ ኮኔክሽን የላከው ጋዜጣዊ መግለጫ ይጠቁማል። የመዝናኛ ሩጫ ዋና አዘጋጅ የሆኑት ዶክተር ጋሻው አብዛ ዝግጅቱ ከአንድ ቀን የአምስት ኪሎ ሜትር የቤተሰብ ሩጫነት የበለጠ ፋይዳ ያለው መርሃ ግብር መሆኑን ጠቁመው ኢትዮጵያውያንንና ትውልድ ኢትዮጵያውያንን በማቀራረብ ረገድ ጉልህ ሚና እንዳለው ገልጸዋል። ዘ ዜና ግራንድ አፍሪካን ረን በሚል ተቀራራቢ ስያሜ ከሩጫ ላይ ያዘጋጁ ያሰቡ አካላት ስሙን መጠቀም እንደማይችሉና ከድርጊታቸው እንዲቆጠቡም ተጠይቋል። ስሙን በዓለም አቀፍ ደረጃ ለመጠቀም ህጋዊ ምዝገባና ፍቃድ ያለው ግራንድ አፍሪካን ረን የሚያዘጋጀውና ተቀማጭነቱን በዋሽንግተን ዲሲ ያደረገው የኖቫ ኮኔክሽን ተቋም ብቻ መሆኑንም አሳውቋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብና አመሰግናለን። ሰላም